አሰላም አለይኩም ወረህመቱላሂ ወበረካቱህ። ሰላም እንዴት ናችሁ? ደና የተከበራችሁ ራሙ ተከታታዮች ሰላም ሁላ ና አልሐምዱሊላህ ደና ነኝ። ውዶችዬ የሮመዳን ስራ እንዴት ይዟችኋል? እኔ ጋር ሮመዳን ስራ እልም አድርጎኛል ማለት ነው። ከዩቱብ አስር ቀን ሆነኝ የሮመዳን ሊገባ ሲል ቪዲዮ የለቀኩ ነኝ እና ሮመዳን ጋር ምንም አይመችም። እናንተስ እንዴት ናችሁ? እንዴት አድርገው ይዟችኋል? ሮመዳን ከስራ እንዴት ነው? አብሽሩ አይሷችሁ ጽሞ ከተጠቀሙታለ። ያድ ግን በሶላት እና በቁርአን ተጠናከሩ፣ እንጠናከር ሁላችንም ማለት ነው። ያው አሁን ሰይጣን ስለታሰረ ተፍ ተፍ እንበል ማለት ነው። የራአቶም ሁሉም ይገራል። አልሀምዱሊላህ እና ውዶች፣ ዛሬ ደግሞ ያው ሰሞኑን በሶሻል ሚዲያ ላይ በጣም የተዋወረ ያለው አንድ ፎ የሚሉት ግለሰብ ነቢዩ ስላ ሰለምን እየተሳደበ ያለበት ነው ማለት ነው። እና በጣም ያማል የምር በጣም ከባድ ነው። እና አሁን ላይ ያለው ሶሻል ሚዲያ እንደምታዩት ነው። እና እንደዚህ የሆነ ጋጥ ወጥ የሆነ ሰው እምነትን ባይወክል ባይ ነኝ። ለምሳሌ የክርስትና እምነት ተከታዮች እራሱ እኛ ከማንም ሃይማኖት ጋር ጸብ የለብንም እና የማንንም ሃይማኖት ስለተሳደበ እሱን አንደግፍም የሚሉት ማአቶች ናቸው፣ ብዙዎች ናቸው ማለት ነው። ያው ግማሾቹ ደግሞ መሰሎቹ የሱ መሰሎች ደግሞ እኛ መፎይናን የሚሉ አሉ። እና ሃይማኖት ንጽጽር እኮ በመሳደ በእንደዚህ የለም። መጽሐፉ ላይ ያለውን በማነጻጸር የእኛ እንደዚህ እንደዚህ ይላል የእናንተ እንደዚህ እንደዚህ ይላል ይሄ ምንድን ነው ተባብሎ በመረጃና በማስረጃ መማማር ነው እንጂ እንደሱ እንደዚህ የብልግና ቃላትን እየተናገሩ ሃይማኖት ነው? እኔ እንጃ። እና ዞሮ ብዙዎቹ አይደግፉትም፣ ማልሰዋት ያ ክርስቲያን እምነት ተከታዮች። ምክንያቱም እሱ የሚስራቸውን ቪዲዮ ብትመለከቱ እንዳለበቃ የማይሆን የማይባል አንድ ሰው ልጁ ፊት ሌለው የማይችለው ንግግር ነው የሚናገረው ማለት ነው እሱ ማን አሁን ፎይ ምንድን ነው የተሳደበው? ፎይ ተሳዳቢ ነው እንጂ ተሳዳቢ ነው ነው እንጂ የምትሉት የተሳደበውን ነገር ማምጣት አትችሉም ይላሉ። የተሳደበውን ነገርማ ማንኛውም ደግሞ ሌላው ስለማይችል ነው እንጂ እሱ ሳደብ ቀርቶ አይደለም። ግን ያለውን ነገር ሌላ ሰው ደግሞ ሌላው አይችልም። ገባችሁ? አይል እንደው እንኳንስ በሚዲያ እንኳንስ እንደዚህ ለቀረብ ለጓደኛ ሽ ራሱ ለጓደኛቸው ለጓደኞቻችን ልንለው የማንችለው ነገር ነው እያለ ያለው እሱ። እና እንደዚህ አይነት ሰው እምነትን አይወክልም ብዬ ነው የማስበው። ለምሳሌ አንድ ሙስሊም ኡስታዝ ሆኖ የእሱን ገጽ ባህር ቢኖረው ያንን ኡስታዝ ኡስታዝ ብለን አንልም። ምክንያቱም ዋናው ስነ ምግባር ነው። ዋናው ለእምነት ምንድን ነው ጥሩ ስነ ምግባር ነው። ያ ጥሩ ስነ ምግባር ነው እምነታቸውን እንዲመረመር የሚያደርገው ማለት ነው። ለምሳሌ የሙስሊሞችን ቢታይ ሙስሊሞች ሴቶች መሻላ ሂጃባቸውን የለበሱ እንዴት ነው ብለው እስልምና ምንድን ነው ተብሎ በስነ ምግባር ነው የሚመጡት እንጂ ስለተሳደበ አሁን፣ ይሄ እኮ እንትና የለም ይሄ ፖለቲካ የለም ልክ እንደ ፖለቲካ አንተ እንደዚህ፣ እናንተ ሙስሊሞች እንደዚህ፣ እናንተ ክርስቲያኖች እንደዚህ በመባባል አይለም እነሱ አሁን ንጽጽር የሚሰሩ አሉ። ንጽጽር መስራት ሀጢያት ነው ብዬ አላስብም። ምክንያቱም ያለው ነገር ንጽጽር ማለት መማማር ማለት ነው እና ብዙዎቹ የተማማሩ ነው ክርስቲያኖች ይገባሉ፣ እንደዚህ እንደዚህ ነው። ይሄ ምንድን ነው? ሙስሊሞች ይሄ ምንድን ነው? ኤቲስቶች ደግሞ ሃይማኖት የለም ያሉት ደግሞ ኤቲስቶችም እንደዚሁ ይሄን አልተረዳ ነውም ይሄ ምንድን ነው ብሎ መረዳዳት፣ መማማር ማለት ነው። ያ ደግሞ ችግር የለውም ግን የአንዱ ይሄኮ ዝም ብሎ ኦስታዝ ምንድን ነው የክርስትና አስተማሪ ነው ባይባል እፎይ ማለት ነው። ዝም ብሎ ኖርማን ሰው ቢሆን እንደዚያ ጥያ ሲያድብ ከመችም ካልተማረ ሰው እንደዚህ ጥሩ ነገር አይጠበቅም። ግን ይሄ የሃይማኖት ክርስትና ሃይማኖት ኦርቶዶክስን ወክዬ ነው የምናገረው ከሚል ሰው አስባችሁታል። እኔ ሞሐመድ እንደዚህ ነው ሙሐመድ እንደዚህ ቢያረጋት ባያረጋት ያለ የሰምታችሁት ያለ ያለው ማለት ነው እና እንደዛ እውነት ኦርቶዶክስ እምነት ተከታይ ያንን ይፈቅዳሉ? ያ ነገር እንዴት ነው ይፈቀዳሉ? አሁን በስድብ ነው ወይ? እምነት በስድብ ይሆናል? ያለውን ነገር እኮ መጽሐፍ ቅዱስ ግልጥ አድርጎ መጽሐፍ ቅዱሳችን እንደዚህ እንደዚህ እንደዚህ ይላል። ይህንን እናንተ ታመናችሁ አመናችሁ። ካላመናችሁ ደግሞ ለእናንተ መእምነታችሁ አላችሁ፣ ለእኛ መእምነታችን አለን። አለቀ እንጂ ሙሐመድ እንደዚህ ነው፣ ሙሐመድን እንደዚህ ነው ማድረጋችሁ ሙሐመድን ያላችሁ ሙሐመድ ወይ ፊዳ ከባቢ የሚለው ስንት አለ ይኮ እምነት እኮ ነው። ሙሐመድ የመጨረሻው ነቢይ ሶለላሁ ዓለይህ ወሰለም። በጣም ብዙ ብዙ ብዙ የእስልምና እምነት ተከታይ የሚከታተለ በቢሊየን ማለት ነው። እና እሱን ነካ ማለት እኮ አንድ ተራ ሰው እኔን ተሳድበ ወይም ደግሞ ሌላኛውን ሰው ተሳድበ ማለት አየለም እና ከጣ ክመር ነው እና አላህ ዴና ሁላችንንም ረሱላችንን ስለ ላ ለ ሰላም ያው አሁን ብቻማ የለ ተድሮ ጀምሮ ነው። ያኔ ያመነ ይመን ያላመነ ነው። ግን እንደዚ መሰዳደብን ን ምን አመጣው? ያኔ ለመፈመስ ነው። ምን እኔ የአንድ ሃይማኖት ምን ስለ ተሳልቢ መፈመስ ምንድን ነው? እኔ ጀግና ጀግና ጀግና መባል ምንድን ነው? እውነት ይህንን የክርስቲያኖች እምነት ተከታይ ይወደዋል ፈጣሪ ወድ ያንን የሌላን ሀይማኖት መሳደብ የሌላ ሀይማኖት ይህን እምነት ፈጣሪ ይወደዋል ወይ? እንዴት ነው የሚታየው? አትለለኛ ምንድን ነው በኢስላም አታ ክርስቲያኖች ቤተክርስቲያን ምናምን ረሱል ሰው ሰለም አትንኩባቸውን አሉት። ቤተ ክርስቲያን ነው ብሎ ማፍረስ አይቻልም። እናንተ እንደዚህ ነው እናንተ እንደዚህ ነው ይህንን እኔ ብዙ እውቀቱ የለኝም፣ ብዙ ሳይሆን እውቀቱ የለኝም። ግን እውቀት እውቀት ያላቸው ጎበዞች አሉ። ለምሳሌ እንድንሆሱ አንዷ ምን አደረገች? የቲክቶክ ላይ የማርያምን ፎቶ ዘቅዝቃ ሆሱ ቤገባይ ከዛ ዛህራ ዛህራ ሞስተፋ እንደዚህ አርጋ፣ ዛህራ መሰለች ባልሳሳት፣ እንደዚህ አርጋ የክርስቲያኖች ማርያም እሷን እንደዚህ ዘቅዝቃል ስትል ሁሱ አይ ችግር የለ ምናምን አላላትም። መጀመሪያ ጥያቄ አለኝ እያለችው ራሱ መጀመሪያ ይሄንን ለምንድን አደረግሽው? እነሱ እንደዚህ የእምነታቸውን አተንኩባችሁ በቃ፣ የኢየሱስን ፎቶ መዘቅዘቅ የመሬምን ፎቶ መዘቅዘቅ አይቻልም። ምክንያቱም ለመሬምና ለእኛ በፎቶ ያሉት ለእኛ ምንም ባይመስለን ለክርስቲያኖች ትልቅ ቦታ ነው ያለው። ለእኛ ነቢዩ ስላ ሰለም ሲነካብን እንደማንወደው ለእነሱም የመሬም ወይ የመሪም ስ የገብርኤል ስል የመሪም ስል የተለያዩ እንደዚህ ሰል እነዛን ሲነኩባቸው አይወዱም፣ እኛ እንደማንወደው ማለት ነው። እኛ ነቢያችን ስላ ሰለም ሲሰርቡብን ነቢዩ እንደዚህ ነው ብለው ሲሉን እንደማንወደው ሁሉ እነሱም ሲነካባቸው አይወዱም። ስለዚህ እነዛን በመዘቅዘቅ ደግሞ ምንድነው የሚያደረጉት? ለምንድንነው ምንድን ነው የሚያደርጉት? የኛን እምነት ያሰድባሉ እንጂ ነቢያችን ናላን ያሰድባሉ እንጂ ምንም የሚጎዳ ነገር የለም። ስለዚህ ሙስሊሞቹ ራሱ መቆጠብ አለባቸው አሉ። አንድ ወንድ ሙስሊሞች ና ሁሱ ራሱ ምንም እሳ ያላላትም አትዘቅዝቁ። ነቢዩ ስላ ስለም ይህ እነሱ የሚያምኑበትን እንደዚያ አታንኩባቸው ነው ያሉት፣ አለ ማለት ነው። እና ጥያቄ ነው ራሱ አልጠየቀችም፣ መጀመሪያ አስተካክሌታ ብላ ያንን ፕሮፋይል ይሏል እና እንደዚህ ነው ስለምና፣ አሉ ብዙ ኦርቶዶክሶች እኮ አሉ፣ መምህሮች ማለት ነው፣ ስለ ስነ ምግባር የሚያስተምሩ ፈጣሪ እንደዚህ ያለ እንደዚህ ያለ አሁን ፈጣሪ እንደዚህ ያለ እግዚአብሔር እንደዚህ ያለ የሚለውን እኛ ባንቀበልም ምክራቸውን ግን የምንሰማው ብዙ አሉ። ለምሳሌ ስሙን አላቀውም እንጂ የሆነ የሆነ ትልቅ ሰው ወይ ስክክ ያለ ቀጠን ያለ ሰው እያለ እሱ የሚናገረው ንግግር በቃ በጣም ጎበዝ ነው እንደዚያ ባለቤት አሁን አድን በጣም ነው የሚወደው። እሱ በቃ ፈጣሪ እግዚአብሔር የሚለውን እኔ ባላህ እየተካሁኝ የዚህ እኔ ሰውዬ ምክር በጣም ነው የምሰማው ይላል። እና እንደዚያ እንደነዚያ እንደነዚያ ጥሩ ስነ መግባር ያላቸው ሰዎች አሉ። እና ወዶችዬ እንደ እፎይ ደግሞ ያለ እምነትን አይወክልም፣ እንደ እፎይ ያለ እምነትን አይወክልም። ወለ ክርስትና፣ ወለ ኦርቶዶክስ፣ ወለ ማን ማን፣ እሱ ምንም ዱርዬ ነው፣ በቃ ለመሳደብና ለመሳደብ ብቻ ነው እንጂ እከራከራለሁ እኔ ንጽጽር ሰራለሁ ብሎ ይመጣል። ምንም ወፍ ስለ ንጽጽር የሚያውቀው ነገር የለ። ምሳ ምንድን ነው? እሱ ተሳሳርጎ ሙስሊሞቹን ማናደድ ነው። እና ዘረ ቪዲዮ ይህን ይመስላል። ባይ ባይ